የዝንጀሮ ፈንጣጣ ወይም ኤሚፖክሲ በሽታ እንደ አውሮፓዎቹ አቆጣጠር በ2022 ዓ.ም የዓለም ጤና ድርጅት ስጋት ሲለው ገልጾታል። በቅርቡ ደግሞ ባሳለፍነው ሳምንት በሀገራችን ኢትዮጵያ ኦሮሚያ ክልል ኬንያ ድንበር ሞያሌ አካባቢ በበሽታው ሰዎች መያዛቸው ከመሰማቱ ሕይወት ማለፉንም ጭምር የኤፌድሪ ጤና ሚኒስቴር አስታውቋል። ሞንኪፖክስ በተባለ ቫይረስ የሚተላለፈው ይህ አደገኛ በሽታ ምንም እንኳን በሲዳማ ክልል የበሽታው ተጠቂ ባይገኝም ግን አስቀድሞ የመከላከል ስራው መጠናቀቁን የሲዳማ ክልል የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር ዳመነ ደባልቄ ገልጸዋል ዶክተር ዳመነ እንዳሉት የበሽታው ቅኝትና ምላሽ በቅንጅት እንዲሰራ የግንዛቤ ማስጨበጥና የዝግጅት ምዕራፉ ተጠናቋል አንደኛና ዋነኛው ምንድን ነው የበሽታ ቅኝትና ምላሽ ስራው ከበፊቱ በደንብ እንዲጠናከር ነው ያደረግነው? ሌላው ደግሞ ጎን ለጎን ህብረተሰቡ በተለያየ ሶሻል ሚዲያም በሃይማኖት ተቋማትም ባለን አደራጅትና መዋቅርም ግንዛቤ እንዲያገኝ ተደርጓል እስከ ታችኛው መዋቅር ድረስ። አንደኛው ዝግጅት እሱ ነው። ሁለተኛው ቢያንስ ኬዙ ወይም በሽታው ከተገኘ ምንድን ነው ማድረግ ያለብን የሚለውን ነገር ሰርተናልና፣ እሱ ምንድን ነው እያንዳንዱ ጤና ተቋም ከሆስፒታል እስከ ጤና ጣቢያ ድረስ የዚህ አይነት ታማሚ ከተገኘ ምልክቶቹ ከተገኙ በላብራቶሪ እስከሚረጋገጥ ድረስ ከሌላው ታካሚ ጋር ተለይቶ የሚተኛበትና የሚታክምበት ህክምና አገልግሎት እንዲያገኝ ቦታ እንድለይ የለየታ ስራ እንተሰራ። በሲዳማ ክልል ከሁሉም ዞንና ወረዳ የተወጣጡ የጤና ባለሙያና አመራሮች፣ የጤና ተቋማት ተጠሪዎች እንዲሁም ሌሎች ባለድርሻ አካላት ስለ ኤሚፖክስ በሽታ ግንዛቤ ማስጨበጫ መድረክ በተዘጋጀበት ጊዜ ዶክተር ዳመነ ደባልቂ እንደገለጹት በሲዳማ ክልል በሚገኙ የጤና ተቋማትና ሆስፒታል ለይቶ የማከሚያ ስፍራዎች ተዘጋጅተዋል ብለዋል በየቦታው በየክላስተሩ በየጤና ተቋማቱ ግንዛቤ ካገኘ አንደኛው በቀላሉ በሽታውን መቆጣጠር ና መከላከል ይቻላል አክሞ ማዳንም የሚቻለው በዛ ቤ ስለሆነ ኤምፖክስ ያለውንም ኤምፖክስ ነው ብሎ ሌላ ህብረተሰቡንም እንዳይደናጋግሩ ክሊር አውት ላይ የማድረግ ስራ ነው ይትሰራ ያለው ና ሌላው ደግሞ ሀዋሳ የቱሪስት ከተማ የክልሉ ዋና ከተማ መቀመጫም እንደመሆኗ መጠን ከኬንያም ከሞያሌም ሰው ይመላለሳል ና በሽታ ከተገኘ ምንድነው ማድረግ ያለብን የሚለውን፣ የለይቶ ማከሚያ ማዕከል ኦልሬዲ ተጠናቆ ስራ ውስጥ ገብተናል። የዝንጀሮ ፈንጣጣ ወይም ኤሚፖክሲ በሽታ የሚተላለፍባቸው መንገዶች መካከል ከፍተኛ የሆነ የእርስ በርስ ንክኪዎችና የግብረ ስጋ ግንኙነት ተጠቃሽ መሆኑን የሲዳማ ክልል የህብረተሰብ ጤና ኢንስትቲዩት ከፍተኛ የጤና ባለሙያ ዶክተር ታምሮ ፉንጤ ተናግረዋል። ከአንድ ሰው ወደ ሌላ ሰው ይተላልፋል፣ ከእንስሳ ወደ ሰው ይተላልፋል። ደግሞ ከሰው ወደ ሰው፣ ከእንስሳ ወደ ሰውና ከእንስሳ ወደ እንስሳ ሊተላለፍ ይችላል። ይሄ ደግሞ ዋናነት የሚተላለፍበት መንገድ ከተያዘው ሰው ተይዞ ምልክት ካሳየው ሰው ጋር ቅርበት ባለው ንክኪ ሲፈጠር ለምሳሌ መተቃቀፍ፣ መሳሳም፣ አብሮ መተኛት፣ ልብሱ የለበሳቸው ሰውዬ በሽታ ምልክት ያለበት ሰው ወይ ሰውነቱ ላይ የወጣው ምልክት ምን ሽፍታው ያለበት ሰው የለበሳቸው ልብሶች ስንቀያየር በዛ በቅርብ ግንኙነት ላይ ይተላለፋል። በተጨማሪም ያው ግብረ ስጋ ግንኙነት የሚደረግበት ጊዜያቶች ከተያዘው ሰው ጋር ሲደረግ ይተላለፋል። እንደ ሌሎቹ ተላላፊ የሆኑ በሽታዎች በትንፋሽ የማይተላለፍ መሆኑን የገለጹት ዶክተር ታምሩ አየር ላይ ባሉ በሚታዩ ህዋሳትም እንዲሁ አይተላለፍም ብለዋል። እንደ ሌሎች ቫይራል ዲዚዞች በአየር ላይ አይተላለፍም። በትንፋሽ በአየር ላይ ከርቀት ባለው ሁኔታ አይተላለፍም። ቅርብ ንክክ ጋር ባለው ሁኔታ የሚተላለፍ ነውና ለዚህ ደግሞ ማህበረሰቡ ሳይደናገጥ ሳይፈራ ምልክት ያለው ሰው ምልክቱ ለአብነት ምልክቱ ይሄ ሰው የያዘው ሰው ሽፍታ ቦጊ ቦጊ ያለ ሽፍታ ከፊት ጀምሮ እስከ ታቸው ወደ ሰውነቱ ድረስ የሚወርድ ሽፍታ ይኖራል። ትኩሳት የተወሰነ ትኩሳት ይኖራል። ከዛ ደግሞ ድካም ስሜቶች ይታዩታል። እነኚህ ምልክቶች ከታየ ካላቸው ዚያው አይነት ምልክት ካየ ማንኛውም ማህበረሰብ ወደ ጤና ተቋማት መጥቶ ያለበት ምልክት ማሳየትና መንገር ይችላል። ከሲዳማ ክልል ከሁሉም ክልሎች የተውጣጡ የጤና ባለሙያዎችና አመራሮች ስለ ኤምፖክስ በሽታ ግንዛቤ መፈጠሩ በቀጣይ የመከላከል ስራው ላይ አቅም እንደሆነላቸው ነግረውናል። የኤምፖክስ የሚባለው ከዝንጀሮ የሚመጣውን ራሽ ለመለየት እዛ ቦታ ላይ እየተሰጠን ያለነው ኖሌጅ በጣም አስፈላጊና ጠቃሚ ነው ብዬ አስባለሁ። አሁን ባለንበት ሁኔታ ላይ ሲዳማ ክልል ውስጥ ኬዙ ወይም ደግሞ ኮንፊርም የሆነ የተረጋገጠ ኬዝ ባይገኝም ነገር ግን በዙሪያ ያሉ ወደ ሙያሌም አካባቢ ኬዞች ስለተገኙ ቅድሚያ ተጠንቅቀን ህዝባችንን እንድንጠብቅ ስለሆነ እጅግ በጣም ጥሩ ነው። ይሄ ሁሉ የሚሰራው በሽታው በህብረተሰቡ ውስጥ ሆኖ እንዳይስፋፋና እንዳይዘዋወር ለመከላከልና የሚያመጣውንም ጉዳት ለመቀነስ ነው።